የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። አቶ ታዬ ደንደኣ በህዝብ ባገኙት ተቀባይነት ምክንያት የዋስትና መብት እንደተከለከላቸው ተገለጸ። የሆስፒታሉ ሰራተኞች አዲሱ የደሞዝ ክፍያ እንዳልተጀመረላቸው ገለጹ። በአዲስ አበባ የኤድስ ስርጭት ከሁሉም አካባቢዎች እንደሚበልጥ ተገለጸ። ሶስት ህጻናት በሳት ተቃጥለው ህይወታቸው አለፈ። ወጣት ሴቶች በማኅበራዊ ሚዲያ ጾታዊ ጥቃት እየደረሰባቸው መሆኑን ገለጹ።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 አቶ ታዬ ደንደኣ በህዝብ ባገኙት ተቀባይነት ምክንያት የዋስትና መብት እንደተከለከላቸው ተገለጸ። አቶ ታዬ ደንደኣ ሆርን ኮንቬንሽንስ በተባለ የዲጂታል ሚዲያ ቀርበው በሰጡት የቪዲዮ ቅጅ ስር የተሰጡ አስተያየቶች የእኛ ጀግና ይህን ውሸታም መንግስት አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉ በመሆናቸው በዋስ ቢወጡ ድጋሜ ህዝባዊ አመፅ ሊቀሰቅሱ ይችላሉ በሚል ስጋት የዋስትና መብታቸውን ተከልክለዋል ሲሉም ጠበቃ አቶ አበራ ንጉሥ ተናገሩም። አቶ ታዬ ደንደኣ በትላንትናው ችሎት ያቀረቡት የዋስ መብት ውድቅ መደረጉን ጠበቃቸው አቶ አበራ ንጉስ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ትላንት በዋለው ችሎት የቀድሞ ሰላም ሚኒስትር ዴታና የጨፌ የኦሮሚያ አባል አቶ ታዬ ደንደኣ የዋስትና መብታቸው እንዲከበር መጠየቃቸውና መከልከላቸውም ጠበቃቸው አቶ አበራ ንጉስ ተናግረዋል። አቶ ታዬ በጠበቃቸው በኩል የወንጀል ስነ ስርዓትና የሰበር ውሳኔዎች በዋቢነት በመጥቀስ የዋስትና መብት ይፈቀድልኝ ጥያቄ አቅርቦ የነበረ ሲሆን አቃቢ ህግም የዋስትና መብታቸው ውድቅ እንዲሆን ተከራክሯል። አቃቢ ህግ ለመከራከሪያነት ካነሳቸው ነጥቦች ውስጥ አቶ ታዬ በሆርን ኮንቬንሽን በተሰኘ ዲጂታል ሚዲያ ቀርበው ያደረጉትን ቃለመጠይቅን ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ መሆኑ ዋስትና መብት መከልከሉን ገልጸው አቃቢ ህግ የተከራከረበትን ነጥብ ግልጽ ለማድረግ በሚል ሐሳብ አቅርበዋል። ይህም በእያንዳንዱ ቪዲዮዎች አስተያየት የሰጡ ተመልካቾች አንድ ሺህ እንደሚሆኑ ገልጾ ከነዚህ አስተያየቶች ውስጥም አቶ ታዬ የኛ ጀግና፣ የኖሸታን መንግስት አጋለጥከውና አንተ የህዝብ ልጅ ነህ የሚለው የሚገኙበት መሆኑን ለችሎቱ አብራርቷል። ተከሳሹ በዚህ ህዝባዊ ተቀባይነታቸው በዋስ ቢወጡ ድጋሜ ህዝብን በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በእስር ሆኖ መከራከር አለባቸው በማለት የዋስትና መብታቸውን መከልከላቸውን ጠበቃቸው ተናግረዋል። በዚሁ ችሎት ሌላው የተነሱ ጭብጦች ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ወንጀል ቅጣት ለማሰማትና አቃቢ ህግ ዳር 15 2018 ዓ ም ባቀረበባቸው ሶስት አዳዲስ ተደራራቢ ክሶች የተከሳሽ የክስ መቃወሚያዎች ለማቅረብ የነበሩ ሲሆን ለትናንት የተቀጠረው የቅጣት ውሳኔ ማሰማት በተመለከተ ችሎቱ ባትታ የደንደኣ በኩል የቀረቡትን የቅጣት ማቅለያ አስተያየቶች በተለይም የጤና እክል ምክንያት በማስረጃ የተደገፈ ባለመሆኑ ማስረጃ ከቀጠሮ በፊት እንዳያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 2018 ዓ ም ተለዋጭ ቀጠሮ ተሰጥቷል። በአዲስ አበባ የኤድስ ስርጭት ከሁሉም አካባቢዎች እንደሚበልጥ ተገለጸ። በአዲስ አበባ ያለው የኤችአይቪ ኤድስ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተብሏል። በኢትዮጵያ የኤችአይቪ ቫይረስ ጋር የሚኖሩ ሰዎች ቁጥር 600 ሺህ አልፏል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በአካሄደው ጥናት በአዲስ አበባ ያለው የስርጭት መጠን 3.14 በመቶ ሆኖ ሲገኝ የሀገር አቀፉ ምጣኔ ደግሞ ወደ 0.83 በመቶ እንደሆነ አስቀምጧል። የቫይረሱ ስርጭት ከ0 እስከ 14 ዓመት ዕድሜ ያላቸው ህጻናት 16 በመቶም ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች 34 በመቶም እንዲሁም 25 ዓመት እና ከዛ በላይ የሆኑ አዋቂዎች ደግሞ 51 በመቶ የሚሆነውን ቁጥር ይሸፍናሉ። እንደ አውሮፓውያን አቆጣጠር በ2024/2025 በጀት ዓመት አዲስ በኤች አይ ቪ ተይዘዋል ተብሎ የተገመቱ ዜጎች ቁጥር 7962 ሲሆን በየአመቱ በአማካኝ 9560 ሰዎች በኤች አይቪ ኤድስ ምክንያት ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ከኤች አይቪ ኤድስ ጋር እንደሚኖሩ ከሚገመተው ሰዎች መካከል 94 በመቶ የሚሆኑት ተመርምረው ራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል ተብሏል። ወጣት ሴቶች በማህበራዊ ሚዲያ ጾታዊ ጥቃት እየደረሰባቸው መሆኑን ገለጹ። በማህበራዊ ሚዲያ አማካኝነት የሚፈጸምብን ጾታዊ ጥቃት ስነ ልቦናዊ ጫና እያደረሰብን ነው ሲሉ ወጣት ሴቶች ገለጹ። ፍትህ ሚኒስተር በበኩሉ በማህበራዊ ሚዲያ የሚፈጸሙ ጥቃቶች አሳሳቢ ጉዳይ ሆኗል ሲል አስታውቋል። በማህበራዊ ሚዲያዎች አማካኝነት የሚፈጸሙ ጾታን መሰረት ያደረጉ ጥቃቶች ለስነ ልቦናዊ ጫና እየደረጋቸው እንደሚገኝና አሉታዊ ተጽዕኖ ቀላል የሚባል እንዳልሆነ በተለያዩ አካባቢዎች የሚገኙም አፍላ ወጣት ሴቶች አቤቱታቸውን አሰምተዋል። እንደ ቅሬታ አቅራቢዎቹ ገለጻ በማህበራዊ ሚዲያዎች የሚፈጸሙ ጥቃቶች ለድብርትና ለሌሎች ስነልቦናዊ ጫና እያጋለጣቸው ይገኛል። ከዚህም አለፍ ሲል ዛቻና ማስፈራሪያ እንደሚደርስባቸውም ጠቅሰዋል። አብዛኞቹ ጥቃቶች የሚፈጸሙት በሰላማዊ ጊዜ ልውውጥ ያደረጓቸውን ተንቀሳቃሽ ምስልና ፎቶን በመያዣነት በመጠቀም ነው። ጥቃቶች በዋናነት በማታለል አማካኝነት እንደሚፈጸሙ የተናገሩም ሲሆን አለፍ ሲል ሁኔታዎች ከተለመደው ወጣ ብለው እንደሚፈጸሙም አስታውቀዋል። ሶስት ህጻናት በእሳት ተቃጥለው ህይወታቸው አለፈ። በስልጤ ዞን በሚቶ ወረዳ በስሶ ቀበሌ በቀጠና ሁለት ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ የእሳት አደጋ ደርሷል። የሚቶ ወረዳ ፖሊስ ጽፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ህዝብ ግንኙነት ተወካይ ረዳት ኢንስፔክተር ነጅሙዲን ዋበላ እንደገለጹት ህጻናቶቹ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት በቦታው የነበረ ገለባ በሳት በመያያዙ በውስጡ የነበሩ የስድስት ዓመት ሁለት ወንድና ሴት መንታ ልጆችና የሁለት ዓመት ሴት ህጻን ወዲያውኑ ህይወታቸው ማለፉን ተናግረዋል። ህይወታቸው ያለፉት ህጻናቶች የታናሽና የታላቅ እህትማማች ልጆች ሲሆኑ በአያታቸው መኖሪያ ቤት ይኖራሉ። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የሁለቱ ዓመቱ ህጻን እናት ደግሞ ለስራ ከሀገሮች በመኖሯ ህጻናቶቹ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጅሙዲኖ አበላ የገለጹት። የአደጋው መንስኤ ለጊዜው ምክንያቱ አልታወቀም፣ ፖሊስ እያጣራ ሲሆን የህጻናቶቹ አስክሬን ለምርመራ ወደ ሚኒሊክ ሆስፒታል ተለኳል። ወቅቱ በጋና ንፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉም ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተር ነጅሙዲኖ አበላ ተናግረዋል። ከቀናት በኋላ አንድ ማርበርግ ቫይረስ የተያዘ ሰው ተገኘ። ለአምስት ተከታታይ ቀናቶች በነበሩ የምርመራ ውጤቶች በመቶዎች የሚቆጠሩ ሰዎች ምርመራ ተደርጎላቸው ሁሉም ነፃ እንደነበሩ ያሳያል። በዚህም መሰረት ትላንት ህዳር 23 2018 የማርበርግ ቫይረስ በተደረገው ምርመራ 221 ሰዎች የተመረመሩ ሲሆን አንድ ሰው በቫይረሱ ተይዟል። ከበሽታው ያገገሙ ሰዎች ቁጥር አራት የደረሰ ሲሆን ሶስት ከሆስፒታሉ ወጥተዋል። አሁን ላይ አንድ ሰው በህክምና ላይ እንዳሉ የጤና ሚኒስቴር አስታውቋል። በአጠቃላይ እስካሁን 888 ሰዎች ተመርምረው 13 ሰዎች ቫይረሱ የተገኘባቸው ሲሆን ከእነዚህ ውስጥ ስምንቱ ሰዎች ደግሞ ሕይወታቸው አልፏል። በተጨማሪም አንዱ በህክምና ላይ ያሉት ታማሚ ከዚህ በፊት ከተገለጸው ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ ሲሆኑም በተመሳሳይ ቦታም የህክምና ክትትላቸውን እያደረጉ እንደሚገኝ ከጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባም የማህበራዊ ትስስር ገጽ ያገኘነው መረጃ ያሳያል። የሆስፒታሉ ሰራተኞች አዲሱ የደሞዝ ክፍያ እንዳልተጀመረላቸው ገለጹም። በሲዳማ ክልል የሚገኘውና የቦና አጠቃላይ ሆስፒታል ሰራተኞች ከመስከረም 2018 ዓ.ም ጀምሮ በአዲሱ የመንግስት የደሞዝ ስኬል መሰረት ሊከፈላቸው የሚገባው ክፍያ እንዳልተፈጸመላቸው በምሬት ገልጸዋል። ለማና ቤት እንበል ያሉት ሰራተኞቹ ላለፉት ሁለት ወራት ያለሰለሰ ጥያቄ ቢያቀርቡም እንከፍላለን ታገሱ ከሚል መደበኛ ምላሽ ውጪ መፍትሄ እንዳላገኙ አስታውቀዋል። ሰራተኞቹ እንደሚሉት የሆስፒታሉ አስተዳደር እና የሚመለከታቸው የፋይናንስ አካላት ለጥያቄያቸው የሚሰጡት ምላሽ ግራ የሚያጋባ ነው። አንዳንድ ኃላፊዎች በአዲሱ ደሞዝ ስኬል አንሰራም የሚል ምላሽ ሲሰጡም ሌሎቹ ደግሞ በጀት የለም እያሉ ያታልሉናል ብለዋል። ይህንን ችግር እንደ ሌሎች አካባቢዎች ሁሉ እኛም ታግሰን ነበር ያሉት ሰራተኞቹ ሁለት ወር ሙሉ ያለ ክፍያ ሰርተናል ሲሉ ቅሬታቸውን አቅርበዋል። በኢትዮጵያ በአዲሱ የመንግስት የደሞዝ ስኬል አፈጻጸም ዙሪያ በተለያዩ ክልሎችና ተቋማት በተለይም በጤናና በትምህርት ዘርፎች ተመሳሳይ መዘግየቶችና ቅሬታዎች ሲነሱ ቆይተዋል። የአፈጻጸም መመሪያዎች በግልጽ አለመምጣትና የበጀት ጥረት በየደረጃው ባሉ አስተዳደሮች እንደ ዋነኛ ምክንያት ሲቀርቡ ይታያል። ይህ በቦና አጠቃላይ ሆስፒታል የተከሰተው ክፍያ መዘግየት በሰራተኞች የስራ ሞራል ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹ ሰራተኞቹም ችግሩ በሆስፒታሉ የዕለት ተዕለት አገልግሎት አሰጣጥ ላይ ተጽዕኖ ከማሳደሩ በፊት የሚመለከተው አካል ጣልቃ ገብቶ መፍትሄ እንዲሰጣቸውና ድምፅ እንዲሆናቸው ተማጽነዋል። ፕሬዚዳንት ትራምፕ ከፊፋ የዓለም የሰላም ሽልማት ሊሰጣቸው ነው። የ2026 የዓለም ዋንጫ የምድብ ድልድል ዕጣ የማውጣት ሥነሥርዓት የፊታችን አርብ ይከናወናል። በዋሽንግተን ኬኔዲ ማዕከል በሚከናወነው የዕጣ ማውጣት ሥነሥርዓት ላይ ፕሬዚዳንት ትራምፕ እንደሚገኙ ዋይት ሃውስ ማረጋገጫ ሰጥቷል። ትራምፕ በሥነሥርዓቱ ላይ የሚገኙት የምድብ ድልድል ዕጣ አወጣጡን ለመታዘብ ብቻ አይደለም። እንደ ዘገባዎች ከሆነ የዓለም እግር ኳስ ፌዴሬሽን ፊፋም ለመጀመሪያ ጊዜ የዓለም የሰላም ሽልማት በዚያንለት ይሰጣል። ፊፋ በድረ ገጹ ላይ በሰጠው ማብራሪያ ይህንን ሽልማት የሚሰጠው ለዓለም ሰላምና ህዝቦችን አንድ በማድረግ ጥረት ላደረጉ ሰዎች መሆኑን አስታውቆ ለመጀመሪያ ጊዜ የዚህ ሽልማት አሰጣት ስነ ስርዓት የፊታችን አርብ እንደሚሰጥ አስረድቷል። ሽልማቱ ከዚህ በኋላ በየአመቱ እንደሚደረግ የገለጸው ፊፋም በአርቡ ስነ ስርዓት ማን ተሸላሚ እንደሚሆን ግን እስካሁን ይፋ ያደረገው ነገር የለም። ነገር ግን በርካታ ሚዲያዎች የመጀመሪያው ፊፋ የዓለም ሰላም ተሸላሚ ትራምፕ እንደሚሆኑ የሾለኩ መረጃዎችን ዋቢ አድርገው እየተናገሩ ነው። ይህ በእንዲህ እንዳለ አርብ በሚከናወነው የምድብ ድልድል እጣ ወጣት ስነስርዓት ላይ የ48ቱም ተሳታፊ ሀገራት ተወካዮች መገኘት ያለባቸው ቢሆንም የኢራን ተወካዮች ግን እንደማይገኙ ታውቋል። ይህ የሆነው ደግሞ የኢራን እግር ኳስ ፌዴሬሽን ፕሬዚዳንት እና ሌሎችም አመራሮች ወደ አሜሪካ ለመግባት የሚያስችል ቪዛ ጠይቀው በመከልከላቸው ነው። አሜሪካ ኢራንን ጨምሮ በ19 ሀገራት ዜጎች ላይ የቪዛ ማዕቀብ መጣሏ ይታወቃል።